ጨለማውና ትፍራ ይላል። ወሬያቸውና ትፍራ ይላል። ተራዊቱና ትፍራ ይላል ሁሉ የእግዚአብሔር ከአንተ ጋር መሆን ልዩነት ያመጣል። የእግዚአብሔር ከአንተ ጋር መሆን ልዩነት ያመጣል። እንደዚህ አለ፣ በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ አያሰምጥህም፣ አያሰምጥህም አለ። ሌላው ላይ የሚሠራ የተፈጥሮ ሕግ አንተ ላይ አይሠራም። እኔ ከአንተ ጋር እሆናለሁ፣ አያሰጥምህም አለ። በሳት ውስጥ ባለፍክ ጊዜ አያቃጥልም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። የሰማኝ ሰው ካላህ፣ ምን በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳቱ ውስጥ መንገድ ማድረግን ልዩ መንገድ ልዩነት ነው። በውሃው ዳር፣ በባህሩ ዳር፣ በማዕበሉ ዳር እንደዚህ ያለ በኃይለኛ ውሃው መካከል መንገድን አደርጋለዋል። እኔ የሆኑ ሰዎች ከዚህ ቃል በኋላ ካሉበት ሁኔታ የሹራብ ክር ተመሰው እንደሚወጣ ተመሰው ይወጣል። በኢየሱስም ካለበት ሁኔታ ትወጣል። ከከበበ ነገር ትወጣል። ከምትፈራው ነገር ትወጣል። ከባቶና ትወጣል። አልፈ ትሄዳለ። በሻግረ ትሄዳለ። በባህሩ ዙሪያ አላለም፣ በባህሩ ውስጥ አለ። በኃይለኛው ውሃ ዙሪያ አላለም፣ በኃይለኛው ውሃ ውስጥ መንገድን አደርጋለሁ። እንዳትፈራ እንዳትደነግጥ። እግዚአብሔር መንገድን ያዘጋጀ የሆኑ ሰዎች ከዚህ ቀን በኋላ የትምህርት በር ይከፈትላቸው፣ የስራ በር ይከፈትላቸው፣ እግዚአብሔር መንገድን ይከፍተላቸው። ለዚያ ለሚቴ እግዚአብሔር አምላክ የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ፣ ቸርነትን አላሰቡም፣ በቀይ ባህር አመፁብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። አዳንካቸው ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው፣ ቸርነትን አስበው አይደለም መጀመሪያ ላይ በመንገዳቸው፣ መጀመሪያ ቀይ ባህር ላይ አመፁብን። አንተ ግን ኃይልን ትገልጥ ዘንድ ስለ ስም አዳንካቸው፣ መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለ ተጠራው ስሙ መንገድን ያዘጋጅላቸው። ወይኔ ወይኔ ረገጣርክና አሜን በል ደጋሚና በተተኛ ይስማ አሜን በል እግዚአብሔር ስለ ስሙ መንገድን ያዘጋጅላቸው።

በደባርኩና አሜን ባሉ ግዴላችሁ። እኔ ብዙ ሰዓት አልወስድባችሁም። አሜን ባሉ እግዚአብሔር ለእናንተና ለልጆቻችሁ መንገድን ያዘጋጃል። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጃል። ከመከራ የምትወጡበት መንገድ ይዘጋጃል። ከችግር የምትወጡበት መንገድ ይዘጋጃል። ከነቅሶ የምትወጡበት መንገድ ይዘጋጃል። አንደኛ ጻፍ። አንደኛ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል የሰው መንገድ መድረስን የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሠራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል እንዳይመስል የጠፋ እንዳይመስል። እንደው በጣም እምወደው ቃል እንደዚህ ይናገራል። ሁልጊዜ ግዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ ያ አትክልት ስፍራት ሆናለህ በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይልሃል። ከዚህ ሁኔታ ተለይልሃል። እግዚአብሔር ሁልጊዜ ይመራሃል። ክረምትና በጋ፣ ጠዋትና ማታ ይመራሃል። በጊዜውም ያለ ጊዜውም ይመራሃል። ንፋሻማም ደመናማ ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለ። እሱ ብቻለ፣ አጥንት ይበረታል። አንተም አለ በውሃ እንደረካ የአትክልት ቦታ ትሆናለ። ከዛ እንደማይቋረጥ ምንጭ ትሆናለ። ወዳጅ በምድረ በዳ ውስጥ ራስን ካገኘው የጠፋ እንዳይመስል ፀሐይ ባቃጠለው ምድር ውስጥ ከፍላጎት ተረካው። መንገድ የግር ኮቴ በሌለበት ምድር ውስጥ ከፍላጎት ትብ ትረካል። ለምን እግዚአብሔር ሁልጊዜ ይመራሃል፣ ይመራል። ልጄ ሆይ በዚህ በኩል ሂድ። ልጄ ሆይ ልጄ ሆይ በዚህ በኩል ሂድና በዚህ በኩል ብሎ ይመራል። ዛሬ አንድ ሰው በዚህ ቃል መንፈስ ኮምፓስ እጁ ይገባል። የሆነ እኔ እኛ ጉባኤ የማጠው አሚን አለ እሱን አሚን በደንብ አሚን ባል። እግዚአብሔር ይመራኛል የሚል ሰው አሜን ይበል። አሉ እንደዚህ ነው የሚለው እንደዚህ ነው። ፀሐይ ባቃጠለው ምድር ከፍላጎት ትረካ ትረካለ፣ ብቻ አጥንት ይበረታል። አንተም በውሃ እንተረካ የአትክልት ስፍራ ትሆናለህ። ከዛስ ምንጭ እንደማይቋረጥ ውሃ ወንዝ ትሆናለህ። እግዚአብሔር ይመራኛል እንደዚህ ይሆናሉ የሚል ሰው ካለ አሜን ይበል፣ ካለ አሜን ይበል። እግዚአብሔር ይመራሃል። እግዚአብሔር በምድረ በዳ ውስጥ መንገድን ያደርጋል። ወዳጄ የሰው መንገድ መድረስን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ ይመራል። ወዳጄ ስትጓዝ ጭው ባለ በረሃ ውስጥ ነው፣ ግን ይገርማል፣ ከፍላጎት አትጎድልም፣ ትረካል የምትለብሰውን የምትበላውን፣ የምትጠጣውን ለሰዎች ፕሮቫይድ የምታረገውን ለህይወት የሚያስፈልጉ ለዚህ ነሰሰሪት የሆኑ ነገሮች ሁሉ እግዚአብሔር ፕሮቫይደር ለምን ይመራል። ቤት በኩል ብትራመድ ነገሮች እንደሚቀኑና እንደሚቃኑ ጋድ ኖውስ ዩኒቨርስን የማይ እግዚአብሔር ቤት በኩል መሄድ እንዳለብህ። ዛሬ ይሄን ቃል ስናገር እኔ አንድ ሰው ወንበሩ ሰብሬ ከፍላለሁ ነበር ብለው ለምን መሰለ። የብዙዎቻችሁ ጥያቄ ምፍቃድ ምንድነው? ቤት መንገድ ሊሂድ እንዴት ላርገው፣ አይደለም ወይ? ዛሬ እግዚአብሔር እያላችሁ ያለው ነገር እንደዚህ ነው። እኔ እመራችኋለሁ። ሁል ጊዜ እመራችኋለሁ። ሁልጊዜ እመራቸዋለሁ። ሁልጊዜ እመራቸዋለሁ። መቅሰፍት ሊመጣ ሲል እግዚአብሔር እንደ ሲል አትውጣ ይላል። ቁጭ ቁጭ በል ይልሃል። የሆነ ቢዝነስ ልሰራ ስትል እግዚአብሔር ተው ኖ ኖ ይልሃል። ኪሳራ ካለበት ኖ ይልሃል። ደግሞ ከባድን ቢመስል እኔ ከአንተ ጋር ሆናለሁ አድርከው ይልሃል። ዛሬ ማለዳ የእግዚአብሔር ምሪት ለአንድ ሰው በሕይወቱ ይሆናል። እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች እንደ ተገናኝች የአብርሃም ነገር አልቆባት፣ የእግዚአብሔር ነገር እንደወጣላት፣ የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል። የእግዚአብሔር ነገር ይፈልቅላችኋል። ወዳጄ የሰው ዕድል ፋንታ ያልቃል። የሰው ስጦታ ያልቃል። የሰው አይዞን እንተ ያልቃል። የሰው ከአንተ ጋር በሆን ያልቃል። ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል። ዛሬ ማለዳ አባርካችኋለሁ። አጋርን ያገኛት መልአክ ያገኝሻል።

እግዚአብሔር ሲመራ ከኋላ አይደለም፣ አስገፉ ከፊት ነው የሚመራ። ደመናው ከፊት ሲራመድ ታይዋል። እግዚአብሔር ሁል ጊዜ ይመራል? ፀሐይ ባጣጠለው ምድር ፍላጎትን ያሟላ፣ ፍላጎትን ያሟላ፣ ፍላጎትን ያሟላ አንተ አንተ አንተ አንተ የሰማኝ ሰው ካለ፣ የሰማኝ ሰው ካለ እግዚአብሔር ምስክሬ ነው። በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟላ። ምንድን ነው ፍላጎትን ከደሞዝ በላይ ነው። ከትምህርት በላይ ነው። ከችሎታ በላይ ነው። ከረዳቶች በላይ ነው። እኔ ዛሬ ባርካ ነው። እግዚአብሔር ፍላጎትን ያሟላል። እግዚአብሔር መሻትን ያሟላል። በ እርዱኝ ይረዳቸዋለሁ። ነገሩ ግዴላቸውም። እርዱኝ ይረዳቸዋል። እግዚአብሔር ፍላጎትን በምትረመዳ ውስጥ እግዚአብሔር መንገድን ያዘጋጃል። ምድረ በዳ ውስጥ ነው ያለሁት። ብቻ ይህን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ፣ በዚህም ሆኖ፣ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ፣ ኖ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራሃለሁ፣ ትናንት የመራሁ፣ በልጅነት የመራሁ